ዝም በል አንተ። አሁን ላውራ፣ እንዳትደነግጡ። እዩት ደንግጡ፣ እዩት እንዴት እንዳደረገኝ። ቀረብ ብረ የሰራሽበት በኩል ነው እንደዚህ የሆነው እና ዛሬ ምን ልናደርግ ነው? ዛሬ ያረበስ ብዬ ወረ ነው ራስ ሳንታን ፕራንክ ልናደርጋት ነው። ፕራንኩ ምንድን ነው? ቀረጻ ቤት ውስጥ ለኪራይ ምናምን ከፍለው ብር አውጥቼ ቦርሳዬ ውስጥ አስቀምጬ ሰወጣ ሳዶር ብቻውን ነበረ። ከዛ ስመለስ ብሮ የለም። ሳዶር ነው የወሰደብኝ ላታእና የእሷ ምላሽ ምን ይሆናል የሚለውን ናብረ ያለን እስከ መጨረሻው ድረስ የትም እንዳትሄዱ አብራችሁን ማንም ሰው ፈጥኖ የሚደርስ

እንግዲህ፣ ጋይስ እየመጣች ነው። ምንድን ነው አንቺ? ምን ሆነሽ ነው? ምንም ማለት ምን ሆነሽ ነው? ጉዴ ምንድን ነው? ማን ነው የመታሽ እ እና ማለት እንደ ማነው፣ ይኸው እንደዚህ በልዘሽ ምንም አልኩም፣ ታያለሽ ማለት በቃ እንደዚህ አድርጎ ይላል። መቶሽ ሳዱር አሁን እራሱ ስመለሱ እዚህ ቤት ካገኘሁሽ እገድልሻለሁ እያለ ዝቶብኝ ነው የሄደው። በእግዚአብሔር ሳዱር መቶሽ? እንዴት? በቃ ከመጣ ሌላ ነገር ስለሚፈጠር እንጂ ደብቂኝ ነው አንቺን የጠራሁሽ አይደለም። እንዴት? መቶሽ? እንዴት ሊማታች አለ? እሱ የምርሽ? እነሱ መቶች ነው እንዴት መታሽ? እንዴት? እሱኮ እንዴ መጀመሪያ ያንትን ለኪራይ የምከፍለው ብር ነበርና ከባንክ አውጥቼ ቦርሳዬ ውስጥ አድርጌ እንግዲህ እዚህ ቀረጻ ቤት ማንም የለም እሱ ብቻ ነው የነበረው። አስቀምጬ ወጥቼ እዛ በኋላ ተመልሼ ቦርሳዬን ሳየው ባዶ ነው። አንተ ነው የወሰድኩት። ምን ብሩ ነው የሌለው? አንተ ነው የወሰድኩት አልኩት። ማን ነው የምትይው? ሳዶርና እንዴ። እንዴት አለች? እንደዚህ ትይኛለሽ? ሆኖ ደብዶ ወይ እንዴት አንተ ወሰድክ? እሱ ብቻ ነው የነበረው። ቤት ውስጥ ማን አለ እንዴ? ምን ይታወቃል እንጂ እሱ እንደዚህ ያረግማ። እንዴት ያንችን ብር ይወስዳል? በዛ ላይ እንዴት ሊመጣ ቻለ? እሱ ሴት ልጅ እኮ አይነካም። እንዴት እንደስተኛልሽ ብሎ ነው? በጤና ነው? ስለወሰደ ነው፣ ስለአወኩት። ኧረ ይወስድም፣ አረ በስመ አብ! ሊወስድ አይችልም። እንደ የሆነ ሰው ገብቶ ቢሆንስ? እናንተ ምን ሆናችሁ? ማን ይገባል? እንዴት ነው ማይገባል? እሱ ምናምን ወይ ሌላ ሰው ገብቶ ቢሆንስ? እሱ እኮ ሲጀምር ለማስረዳት እራሱ አልሞከረም። እንደ ሁኔታሽ ነው። አንቺም እኮ ብር ወሰድሽ ስትይ ነው። ግን ለእንዴት መታሽ ነው? ደግሞ ቁጭ ብሎ መነጋገር እያለ፣ በጣም ነው የመታሽ። አሁን እራሱ ከመጣ ይገለኛል አይነ ካሽም እሱ ማረ። እርግጠኛ ነኝ የአይነ ካሽም ከዛ እሱ እና እንደዚህ በዛ ላይ ብሬ ነው ወስዱ። አንቺ መውሰዱ እንዴት አየሽ መጀመሪያ ሆይሳንታ ደግሞ ሌላ ሰው የለም ቤት ውስጥ እያልኩሽ እኮ፣ በአይኖርም የሆነ ሰው ገብቶ ቢሆንስ? እናንተ ወታችሁ ወይ ይዘሽ መምጣት እራሱ እርግጠኛ ነሽ? ግን አይነካም። ከባንክ አውጥቼ መጥቼ እኮ ነው፣ ስራ ስጨርስ እሰጣለሁ ብዬ የኪራይ ብር እኮ ያስቀመጥኩት። እሱ አንዴ ለኪራይ ብዬ ያስቀመጥኩት ብር ነው። ሲጀምር ልንገች ገንዘቡን አይውስጥም። እኔ ለምንድ ውስጥ የለም እያልኩሽ እኮ ነው፣ በአይኖርም ሌላ ሊሆን ይችላል። እንዴት እጁ ሊያነሳ ይችላል? አሁን አንቺን የጠሮሽ እኔን ደብድቦኝና በሰላም ይመልስልኝ። ፎኖ እግሩን ይመልስልኝ። አንቺ ካልሆነ ግን እኔ ከሰሻ አሳስረዋለሁ። ወረ በስማም ይቀርባ ልጅ እንዴት ነው ተሰስረው አሰላም እንዴ እኔ ቁጫር ይያወራው በቃ ስለሆነ ብለሽ ነው ብሎ ማሰብ እኮ የለብሽም። አንቺ እኮ ነሽ። አሁን እዚህ ጋር ሆነ፣ አንቺ አጠፋሽ፣ እሱ ደግሞ እንዴት ሊመታሽ ቻለ? እኔ ግራ የገባኝ ነው። እንዴት ነው የማይመታኝ፣ ስለወሰደ እኮ ነው፣ ስላወኩበት እኮ ነው የመታኝ። ኧረ በስመ አብ። በይ አንቺ ልጅ ምንድን ነው እሱ? ቢያ ውስድን ያልወሰድኩም ብሎ አይከራከርም ነበር፣ ይመታኝ ነበር። ይኸውልሽ ለሁሉም ማለት ነው። እኔ እጠራውና ደውዬ ቁጭ አድርጌ አናግረዋለሁ። መጀመሪያ ምንም ብሬን የሚመልስልኝ ከሆነ ብሯን መልስላት፣ ልትከስ ነው። ካልሆነ ደብድቦ ወይ ብሬን ወስዶ ያናደደኝ እንጂ ብሩ በሆነ መንገድ ሊጠፋ ይችላል። እንዴት ነው ብር ነው የሚጠፋው? ሲጀምር ከሆነ ብሩን አይኔ ነው የመታኝ። መኩሽስ ማሙልት ምን ሰይጣን አጸናውታ የሌለበትን ነገር አንቺ ስለማታውቂው፣ ሲጀመር የቆየ ጸባይ ወጣ። ኧረ በፍጹም እንደዚህ ነው። እንደዚህ ሴት ልጅ ያለውን ነገር እናንተ ፊት ሲሆን ነው። አይሁን፣ ይሄ አግኝቶ ይደብድበኝ። እናንተ ፊት ሲሆን ነው ሴት ልጅ የሚለው እንደ እኔ እኮ ለሴት ልጅ ያለውን ነገር እኮ ስለማውቅ ምግር አይደለም። እሺ፣ እንዳትደውይለት እኔ ካገኘ ብሏል። ብቻዋን ለብቻዬ ነው አናግሪው፣ ብሯን መልስላት። ካልሆነ ነው ደግሞ በይ እቤት ቁጭ። እዚህ ጠጥቷል ልጁ ሰክሮ ይሆናል ሰክሮ መጥቶ፣ ያለ ደግሞ እንደዚህ ማመሪያ የለበትም እንዲጠጥቶ ምናምን እንዲግራ እኮ ነው የሚያጋባው። ግን አንቺ ደግሞ እንደዚያ ማለት አልነበረብሽም። እውነት ነው፣ ውጭ ሰው የለም ቤት ውስጥ እያልኩሽ ነው። እሺ፣ የተለየ ነገር ታደርጊያለሽ ከሱ ውጭ ባይኖርም፣ ምን ይሌ ባን በፊት ሲጀምር ለሰው ገንዘብና ለእውነት የሚከራከር ሰው ነው እሱ

ወይ የሆነ በቃ ነው ማላችሁ እኔ እሱን ነው ልጅ አናግረዋለሁ ነግሯል። አንቺ አርፈሽ ቤት ቁጭ በይ፣ እሺ ወይ ችግር የለውም? ብቻ እሺ እኮ የሚመጣው ቁጭ እሱን የትም ሳቴታ ይኝ ይገልኛል። አይ አይሽ ምን ይላል? ላናግረው መጀመሪያ እንዴ! እንዴት እንደዚህ ሊያደርግ ቻለ? እኔ በቃ እኔ ቁጥ እኔ ሰት ሲጀመር ስትመለሽም ፖሊስ ይዤ የምጠብቅሽ። ከቻልሽ አታለሽ ሌላ ነገር ነው ብለሽ አውርተሽ ይዘሽ ሁኔ። ከዛስ ፖሊስ ፖሊስ አለ ካቻ አይጣማ። ኧረ በስ ማን በጣም ደፋርነሽ። እንደዚህ ማ አላረግም። ጭራሽ እንደታ ለምን እንደም የሚታሰረው? እንዴ ያምሽ ስራው አይደል እንዴ? ቢታሰርስ? እንዴ ምንድን ነው ስራው? አንቺም እኮ አጥፍተሻል። ሌባነ ብለሽ አልኩ

ጠብቂ። ከዛ እኔ አናግረው እነሱን ቁጭ አድርጌ በተረጋጋ መንፈስ እሱም እንደሚል

ግን ሆች አሁንም ቢሆን ነገር ሰርቀሃታል፣ ልታሳሰረህ ነው። አትበይም እንደዚህ የምማሰር ነው የምታወሪ? ወይኔ ጉዴ ፈ በቃሻ፣ ተረጋጊ፣ እጅ ተረጋጊ፣ የሚያወራውና እነግርሻለሁ። እ እሺ አሁን ወይኔ እንዴት ነው ስራ እራሱ መሳሪ ግን ብዙ ነገር ነው የሚያበላሽብኝ።

ካንቴን አልጠብቅም። እግዚአብሔርም ከመቼ ጀምሮ ነው እናንተ ሴት ልጅ ላይ እጅ የምታነሳው? ካንቴን አልጠብቅም። እንዴ እንዴ፣ እንዴት ትመታታለን እኮ አለች። ተረጋግታችሁ አታወሩም እንዴ? አንተ መደባደብ ደረጃ፣ ዛሬ እንዲህ ከመታትክ እኮ ነገ እንዲህ ልትሆን እንጂ ምንም አጠፋላት እንዴ? የምር ነው የምታወራው?

በእናትህ አታሳዝን ህም እሷስ የምርህን ነው። ግን እንዴት ነው ማለት ማለት ብለክ ምንም ምንም እንደማይተዋወቅ ሰው እንዴት ነው? ይቅርታ በቃ ብላለች እኮ በቃ ሳላቅ ነው ምናምን ብላለች። አረ ሳዶር በእናትህ የረፍ አመጣ ለ ይቅርታ ብላለች። ውስጥ ገብታ የምትቀር መስሏታል

ያልኩት እኮ በቃ ሳላቅ ነው ይቅርታ ብላለች። ችግር የለውም ትላለችትላለች አንተ ይህን ነገር ከአይምሮ ካወጣ ተረጋጋ። ወይሽ እንደሱ ከሆነ በቃ ወይኔ የምሻለኛል። ዛሬ ፈጣሪ ሳድሮ አንተ አንተን ኮን ማናገረው

መጋደልን የፈለግከው እንዴ? ልጅቷ ልትገላት ነው። ምንም ድረስ መመሰጥ በቃ አንተ ስለነበርክ ብትልም ጊዜ ቢኖርስ እኮ አንተ ነው። እቤት ውስጥ የነበርከው እኮ እሱ ያለ ብላ እኮ ቤት ውስጥ የነበርኩ ከአንተ ስለነበርኩ እንደቀልድም ይሄኔ እኮ እንደ ቀልድም ይሆናል፣ እንደ ቀልድም ይሆናል። በቃ አይመቸኝም ብለህ ለሌላ ጊዜ አትነግራትም እንዴ ከመማታት እንደዚህ አትበይኝ። እንደዚህ አይነት ቀልድ አልፈልግም። አንተ እሺ ሂድ፣ በቃ እሺ

አይደለም እኔ በሕይወቴ የምጠላው በቃ ሰው ሲደ- ሲመታ ምናምን በጣም ነው የምጠላው። እኔ ሰው ሲነካኝም ሰው ሲመታ ማየት ራሱ ከየት ነው ግራ ገብቶኝ። እሷስ እንዴት ጨከና ፖሊስ ግራ ገብቶኝ ያልኩት ተወዛ ግቢ አለሁ እኮ እንትን ውስጥ ነኝ እንዴት ነው የምታስይዝ

ወይኔ ግን ግፈኞች ናቸው። ማርያም ልቤ እእኔኔከንካኑ ሁጭ አላት እያልኩኝ፣ አይምሮ ብዙ ነገር ደግሞ፣ ቤቱ ተዘግቶ ተዘግቶ ቃቃ እያለ ነበር። እግዚአብሔርን አልጠጣሁም። እግዚአብሔር አትሰረኩ። አይ በጣም ነው። እኔ እንትን ውስጥ ነኝ እኮ ታውቃለህ። ደግሞ ሁኔታውም እኔ እውነት የቀጠቀጥካትን መሰለኝ። ደግሞ ኬት ያመጣሁ ባህሪ ነው ግራ ገባኝ። አስይዘዋለሁ ስትል ደግሞ አራስ ነካም አልኳት፣ እንደዚህ ከነካችሁ